ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፉት ተከታታይ ሳምንታት የእግዚአብሔርን ቃል በተለያዩ ርዕሶች አጥንተናል። አሁን ደግሞ የጀመርነው አዲሱ የጥናታችን ርዕስ በመጽሐፍ ቅዱሳችን ትንቢትና በትንቢት አጠናን ዙሪያ ያተኮረ ትምህርትን እየተማርን እንገኛለን። ይህ የትምህርታችን ሁለተኛው ክፍል ነው። የመጀመሪያውን የጥናቱን ክፍል ያላገኛችሁ ወደ ትንቢት ቃል የወንጌል አገልግሎት የተለያዩ ማህበራዊ ገጾች ላይ ሄዳችሁ እንድታዩት እንጋብዛለን። በዚህ ጥናታችን መሰረታዊ ስለሆኑ የትንቢት ቋንቋዎች በተለይም ደግሞ ከዘፍጥረት ከመጀመሪያው የመጽሐፍ ቅዱስ ከመነሻው ላይ ለማየት እንሞክራለን። በጥናታችን የእግዚአብሔር መንፈስ እንዲያስተምረን ጸሎት በማድረግ እንጀምራለን። እንጸልይ። እግዚአብሔር አባታችን ሆይ እናመሰግናሃለን። አንተ ስለረዳህን ስላገዝከን፣ ደግሞም ቃልህን እንድናጠና እንዲህ ያለውን እድል ስለምትሰጠን ተመስገን። አሁንም በቃልህ አማካኝነት ስታስተምረን የደህንነትን እቅድ ያዘጋጀልንን የማዳን ስራ እንድናስተውል እንድትረዳን ደግሞ እንጸልያለን። በቅዱስ መንፈስህ አስተምረን። በጌታ በኢየሱስ ስም አሜን። እንግዲህ ስለ ትንቢት ስናጠና ብዙ ጊዜ ወደ አይምሯችን የሚመጣው የዳንኤል መጽሐፍ ወይም የራእይ መጽሐፍ ይሆናል። ነገር ግን የመጽሐፍ ቅዱሳችንን የመጀመሪያውን መጽሐፍ ዘፍጥረትን ስንከፍት ከዛም ላይ የትንቢትን ሐሳብ የምናገኝበትን ሁኔታ ነው ዛሬ የምናጠናው። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 መሪ ጥቅሳችን፣ በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ እንዳመለከተ ወደ እሱ እንመለከታለን። እርግጥ ነው መጽሐፍ ቅዱስ የተለያየ ይዘት ያላቸው 66 መጽሐፍትን የያዘ እንደዚሁም ደግሞ በአመታት መካከል የተጻፈ እንደሆነ ወደ 1500 ዓመታትን እንደፈጀበ ጽሁፍ ሂደቱ እናውቃለን። ከአርባ በላይ የሆኑ ጸሐፊዎችም እንደተሳተፉበት እናውቃለን። ምንም እንኳን ብዙ መጽሐፍት ረጅም ጊዜ የተለያዩ ሰዎች የተሳተፉበትም ቢሆን ነገር ግን በመካከሉ ልዩነቶች፣ የሚጣረሱ ሀሳቦች የሌለበት ነው። ምንም እንኳን እንደዛ ይኖራል ተብሎ ቢጠበቅም ይህን ያልረጅም ጊዜ የወሰደ እና የተለያዩ ሰዎች የተሳተፉበት ብዙ ጽሁፍ ቢሆንም፣ ነገር ግን መጽሐፍ ቅዱስን ስናጠና የምንመለከተው አንድ የሚያስደንቅ ወሳኝ የሆነ ባህሪው አንድነቱ ነው። ፍጹም የሆነ አንድነትን፣ የሀሳብ መያያዝን፣ የእግዚአብሔር እቅድ ከመጀመሪያ ጀምሮ እንዴት እየተገለጠ እንደሚሄድ እንመለከታለን። በተጨማሪም አንዳንድ የመጽሐፍ ቅዱስ ክፍሎችን ለመረዳት ሌሎች ክፍሎችን መመልከትንም ደግሞ ግድ ይለናል፣ ምክንያቱም ተያይዞ የተጻፈ ስለሆነ አንዱ በሌላው ላይ የሚገነባ ስለሆነ፣ ስለዚህ አንዱ ቦታ ላይ ያገኘነውን ከሌላው ጋር የምናያይዝበትን ድልድይ ልናገኝ ይገባል ማለት ነው። የተምሳሌቶችን ወይም ደግሞ የትዩነቶችን ሁለት ነገሮች ጎን ለጎን ሆነው የሚመሳሰሉበትን ትርጓሜ ለማግኘት የሚያግዘንን የትርጓሜ መርሆ ሙሉ መጽሐፍ ቅዱስን በመዝለቅ ነው እንግዲህ የምናጠ ነው። ስለዚህ ከዘፍጥረት የጀመርነው ለዛ ይሆናል ማለት ነው። እንግዲህ በመጀመሪያ በመጀመሪያ የመጥቀስን መርሆ እንመለከታለን። ከዛ በመቀጠል ደግሞ ከዘፍጥረት ምዕራፍ 22 ፍቅርንና በጉን እናያለን። የምትወደውን ልጅን ተብሎ አብርሃም እንዴት መስዋዕት እንዲያቀርብ እንደተጠየቀ የመስዋዕቱ በግ ደግሞ ማን እንደሆነ እንመለከትና በመቀጠል ደግሞ ወደ ዘፍጥረት ቁጥር ምዕራፍ 2 እና ምዕራፍ 3 በመመለስ በዛ ቦታ ላይ ደግሞ ሌላ የምናየው እንስሳ አለ። እባብ አለ። በእባብ በኩል የመጣ ደግሞ ሞት አለ። ሞትን ትሞታለህ ተብሎ የተነገረውን ቃል እንደዚሁም ደግሞ ባብ እንዴት ይህንን በመለወጥ እና በማሳት ይሄ እንደማይሆን በማስረዳት ግን መጨረሻ እንዴት ጥፋት ወደ ዓለም እንደገባ በማየት እንቋጫለን ማለት ነው። ጥናታችንን እንግዲህ በመጀመሪያ የመጥቀስ መርሆ ይላል ይሄው ምንድን ነው፣ በዕብራውያን ምዕራፍ 13 ቁጥር ስምንት ላይ ደንስ እናነብሳለን። ኢየሱስ ክርስቶስ ትላንትና ዛሬ እስከ ዘላለም ያው ነው ይለናል። ያው ነው አይለዋወጥም። አምላካችን እግዚአብሔር በዘመናት መካከል የሚያደርገውን ነገር መስመር አስይዞ በማይቀያየር በማይለዋወጥ ጽኑ የሆነ መሰረት ላይ እንደገነባው እናያለን። እያንዳንዱ እውቀት የመጀመሪያ ትምህርት አለው። ርዕሰ ጉዳዩ የሚያጠቃልላቸውን ነገሮች ለመረዳት መሰረት የሚሆኑ መርሆዎች በአብዛኛው የሚቀመጡት በዚህ ነው። እንግዲህ ለዚህ ነው መነሻው ምንድን ነው? የመጀመሪያውን የመጥቀስ መርሆ ስንል የቱ ጋር ነው የጀመረው? እንዴት ነው የጀመረው? መሠረቱ የት ነው የሚለውን የማየት ጠቃሚ የሆነ እርምጃ መውሰድ እንዳለብን ነው። በመጽሐፍ ቅዱስ ውስጥ ይህንን የመጀመሪያ ትምህርት በዘፍጥረት ውስጥ እናገኘዋለን። ብዙ ቁልፍ ቃላት ለመጀመሪያ ጊዜ በዚህ ስለሚገኙ በቀሪው የመጽሐፍ ቅዱስ ክፍል ውስጥ ያለውን የማዳን እቅድ ለመረዳት ያግዘናል። ስለዚህ በዚህ ቦታ የምናገኛቸው ነገሮች ናቸው። እንግዲህ መነሻው ያንን በደንብ ስናስተውል ነው ቀጥሎ ያሉት ነገሮች የሚገቡን። ብዙ ጊዜ ታሪክን ስናነብ ራሱ መጀመሪያ ላይ ያለው ነገር ካልገባን፣ ድንገት ከመሀከል ዘለን ገልጠን የምንጀምር ከሆነ ቀጣዩን ነገር በትክክል ለመረዳት እንቸገራለን። ስሞችን እንሰማለን በመሀከል፣ እነማናቸው እነዚህ ስሞች? ከየት መጡ? ከዚህ ቀደም እንዴት ነበሩ የሚለውን ሁሉ ለመመለስ እንቸገራለን። ለዚህ ነው ከመጀመሪያው መሰረቱን ይዞ መነሳት በጣም ወሳኝ የሆነ እርምጃም የሆነው እንግዲህ በመጽሐፍ ቅዱሳችንም ደግሞ ዘፍጥረት በተለይ የመጀመሪያው መጽሐፍ ይህንን ለማድረግ ወሳኝ ክፍል ነው። ዘፍጥረት መጽሐፍ ባይኖር ኖሮ ከዘፀአት ብንጀምር ወይም ቀጣይ ካሉት መጽሐፍቶች ማንበብ ብንጀምር የማናስተውላቸው ለመረዳት እጅግ የሚያስቸግሩን ብዙ ነገሮች ይኖሩ ነበር። ነገር ግን ወደ መጀመሪያው ስንመለስ በተለያዩ ርዕሰ ጉዳዮች ላይ መነሻው ምን ነበረ? እንዴት ጀመረ? ምን ይመስል ነበር መሰረቱ? ብለን ስንጠይቅ በዘፍጥረት መጽሐፍ ውስጥ የምናገኛቸው እውነቶች በእርግጥም ሙሉ ስዕሉን ለማየት የሚረዱን በትክክል እንድናስተውል የሚያግዙን ሆነው እናገኛቸዋለን። እንግዲህ እግዚአብሔር አይለዋወጥም። ይህንን ነው በዋናነት የምናየው በሚልኪያስ ምዕራፍ ሦስት ቁጥር ስድስት እኔ እግዚአብሔር አልለወጥም ይላል። ዕብራውያን ምዕራፍ 13 ቁጥር 8 ደግሞ ጌታችን ኢየሱስ ክርስቶስ አስቀድመን እንዳነበብነው ነው፣ ትላንት ዛሬ እስከ ዘላለም ያው ነው አይለወጥም። የእርሱ ቃል ለዘላለም አይለወጥም ይላል ኢሳያስ 40 ቁጥር 8። ስለዚህ በመጽሐፍ ቅዱስ ውስጥ የሚጣረሱ ሐሳቦች የሉም። የመዳን እቅድን ሙሉ በሙሉ እስክንረዳው በጥቂት በጥቂት እየተገለጸ ይሄዳል። ሙሉ በሙሉ ባይሆንም አሁንም እስከሚያስፈልገን ድረስ መረዳት እንድንችል የተሰጠን ነገር እንዳለን እናያለ። ለዚህ ነው በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ ይህ ብርሃን እየደመቀ እንደሚሄድ በቀጣይነትም እግዚአብሔር ቀድሞ ሲገልጥ የነበረውን የጨመረ መገለጥን እንደሰጠ አሁን ምናልባት በድንግዝግዝ በምናይባቸው ነገሮች ራሱ እግዚአብሔር ተጨማሪ ብርሃንን እያበራልን አንድ ቀን ደግሞ የተሻለ ሙሉ መረዳት እንደምናገኝ ቃሉ ይነግረናል። እንግዲህ ኢየሱስንና ለእኛ ያደረገልንን በይበልጥ ለመረዳት በዘፍጥረት ውስጥ ለመጀመሪያ ጊዜ የተጠቀሱ ቁልፍ ቃላትን መመልከት ለዚህ ግድ ይለናል። እንግዲህ በዚህ ጥናታችን እሱን ነው የምናየው። ስለ ፍቅር እና ደግሞ ስለሞት ወይም ደግሞ ስለ ሕይወት እና ስለ ሞት በዛ ቦታ ላይ የምናገኘውን በደንብ ልናስተውል ያስፈልገናል። እንደገና ደግሞ ሁለት እንስሶች አሉ በዘፍጥረት መጽሐፍ ውስጥ የቀረቡልን በግ እና እባብ እነዚህ ሁለቱም ደግሞ በቀጣይ የመጽሐፍ ቅዱስ የእግዚአብሔር የማዳን እቅድ ተግባራት ውስጥና በተሰጠን በተገለጠልን ነገር ውስጥ ቁልፍ ሚናን የሚጫወቱ እንደሆኑ እንመለከታለን ማለት ነው ስለዚህ በበጉና በእባቡ መካከል እንግዲህ ያለውን ነገር እንመለከታለን ከበጉን ጀምር እንግዲህ ከመልካሙስን ጀምር። በዘፍጥረት ምዕራፍ 22 ላይ ፍቅር የተገለጠበትን አንድ እጅግ አስደናቂ ታሪክ እናገኛለን። ይኸውም የአብርሃም ታሪክ ነው። የአብርሃምን ታሪክ በምንመለከትበት ጊዜ ከዘፍጥረት ምዕራፍ 11 መጨረሻው አካባቢ ይጀምራል። ከምዕራፍ 12 ጀምሮ ይቀጥላል። አብርሃም ከነበረበት ሀገር እግዚአብሔር ጠርቶ ሲያወጣው በተስፋ ነበር የወጣው የያዘው የጨበጠው በእምነት የያዘው የእግዚአብሔር ተስፋ ነበር። ይኸውም ምንም ልጅ ያልነበረውም ቢሆን ነገር ግን እግዚአብሔር ልጅ እንደሚሰጠው ልጅ ብቻ አይደለም የሕዝቦች አባት እንደሚያደርገው በሱ በኩል ደግሞ እንዳውም የዓለም ሕዝብ ሁሉ እንደሚባረክ ይህ ትልቅ ተስፋ የተሰጠው ሰው ነበረ። ያንን ተስፋ ይዞ ወጣ። ታሪኩን እንደምናነባው ቀላል ጊዜ አልነበረውም። ነገር ግን በዛ ሁሉ መጠበቅ ውስጥ አልፎ በመጨረሻ ልጁን የተሰጠውን ተስፋ እንዳገኘ እንመለከታለን። እንግዲህ ያንን በስተ እድሜው በስተ መጨረሻ የእድሜው መጨረሻ ያገኘውን ልጅ ምን ያህል ሊወደው እንደሚችል መገመት ትችላላችሁ። በእርግጥም መተኬ የሌለው ልጁ ነው። በጣም የወደው ልጁ ነው። ብዙ ጠብቆ ያገኘው ልጁ ነው። ደግሞም ተስፋው የተንጠለጠለበት ልጁ ነው። እግዚአብሔር በሱ ውስጥ ሊያደርግ ያለውን ነገር ሊያደርግ የተሰጠው በዚህ ልጅ ስለሆነ እንግዲህ ለዚህ ነው የምትወደውን አንድ ልጅህን ብሎ እግዚአብሔር ስለ ይስሐቅ የተናገረው ፍቅር። ፍቅርን እንዴት እንገልጸዋለን? ስለ ፍቅር ያለን አስተሳሰብ በኃጢአት እንደተበላሸ ግልጽ ነው። ታዲያ ንጹሕና ቅዱስ የሆነውን የእግዚአብሔርን ፍቅር እንዴት ልንረዳ እንችላለን ብለን ልንጠይቅ እንችላለን። እንግዲህ በመጽሐፍ ቅዱስ ውስጥ ስለ ፍቅር ለመጀመሪያ ጊዜ ሲጠቀስ በአባትና በልጅ መካከል ያለውን በማሳየት ነው። እነርሱም አብርሃምና ይስሐቅ ናቸው። እንግዲህ በዘፍጥረት ምዕራፍ 22 ቁጥር ሁለት ላይ እንዳነበብነው የምትወደውን አንድ ልጅን ይለዋል እግዚአብሔር። በመጀመሪያ ሲታይ አውዱ የሚያስደነግጥ ነው፣ ምክንያቱም ይህንን የምትወደውን አንድ ልጅን ይሳቅን ይዘህ ወደ ሞሪያ ምድር ሂድ እኔም በምነግርህ በዚያ ተራራ ላይ ይላል። በዚያ ተራራ ላይ የምታደርገው ነገር አለ። በዚያ ተራራ ላይ መሥዋዕት አድርገ ትሰዋዋለህ ነው የሚለው እንግዲህ ይህ በጣም ከባድ የሆነ ትእዛዝ ነው። መስዋዕት አድርገህ ትሰዋዋለህ። እንግዲህ አብርሃም የሚወደውን ልጁን መስዋዕት ማድረግ ነበረበት። አው እርግጥ በመጨረሻ እንደዚህ እንዳልሆነ ደግሞ እንመለከታለን። በመጨረሻ የተደረገው ነገር የተለየ ነበረ። ይህን ታሪክ በወንጌላት ውስጥ ስለ ፍቅር ለመጀመሪያ ጊዜ ተጠቅሶ ከምናገኘው ታሪክ ጋር ማነፃፀር እንችላለን። እንግዲህ ልክ በተመሳሳይ ወንጌልን ከፍተን ደግሞ ስንመለከት በማቴዎስ ወንጌል ምዕራፍ 3 ቁጥር 17 በማርቆስ ወንጌል ምዕራፍ 1 ቁጥር 11 እንደዚሁም በሉቃስ 3 22 ላይ ጌታችን ኢየሱስ ክርስቶስ ሥጋ ለብሶ በምድር በተገለጠበት ጊዜ ከሰማይ የተሰማው ድምፅ የምወደው ልጄ ይህ ነው ተብሎ ነው ስለ ኢየሱስ የተነገረው። ስለዚህ ልክ አብርሃም ይስሐቅን እንደሚወደው እንደነበረ ያ ልዩ ፍቅር እንደነበረው እንደውም የምትወደውን አንድ ልጅህ እንደተባለው በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ስናነብ እግዚአብሔርም አንድያ ልጁን ነው የሚለው እንደሰጠና በአብርሃምና በይስሐቅ መካከል ያለው ግንኙነት እንዴት በእግዚአብሔር አብና በእግዚአብሔር ወልድ ያለውን ግንኙነት የሚያሳየን ሆኖ እናገኘዋለን። እንግዲህ አብርሃም ልጁን ሊሰዋ ያደረገው ድርጊት እግዚአብሔር እኛን ለዘላለም እንድንኖር የሚወደውን ልጁን መስዋዕት እስከ ማድረግ ድረስ መድረሱን የሚያሳየን ነው። ስለዚህ ይህ እንግዲህ አብርሃም የተሰጠው ትእዛዝ ልጁን ያን ብቸኛውን ልጁን እንዲሰዋ የተሰጠው ትእዛዝ በእርግጥም በምሳሌነት ሆኖ በመስታወትነት የሚያሳየን ታላቁን መስዋዕትነት፣ እግዚአብሔር የከፈለውን ድንቅ መስዋዕትነት እንደሆነ እንመለከታለን። አዎ ታሪኩ ሲቀጥል ይስሐቅም አባቱን አብርሃምን ተናገረው ይላል። አባቴ ሆይ እነሆ እኔ ልጅ አለው እሳቱንና እንጨቱ ይኸው አለ የመሥዋዕቱ በግን ወዴት አለ ብሎ ሲጠይቀው እናያለን። በግ የሚለው ቃል ለመጀመሪያ ጊዜ ሲጠቀስ በአጋጣሚ አይደለም። ዘፍጥረት 22 ቁጥር 7 ላይ በራእይ በተደጋጋሚ ስለ በጎ የተጠቀሰውን ለመረዳት መሠረትን የሚጥልልን ሆኖ እናገኘዋለን። ራይ ምዕራፍ 5 ቁጥር 6 ላይ የታረደው በግ ይለዋል። ይህ የበግ ተምሳሌትነት በቀጣይነት በደንብ በመጽሐፍ ቅዱሳችን ተገልጧል። እግዚአብሔር ያዘጋጀው ጠቦት ያደገ በግ እንደሆነ እናስተውል በዘፍጥረት ምዕራፍ 22 ቁጥር 8 13 ላይ በፋሲካ ላይ የበግ ጠቦት መሥዋዕት ይደረግ የነበረ ሲሆን ይህ ግን የበግ ወይም የፍየል ጠቦት ሊሆን ይችል ነበረ። ይህ ማለት የበግ ጠቦት የሚለው ቃል ከፍተኛው መሥዋዕትን የሚገልጽ እንደሆነ ልብ እንላለን። ቀስ በቀስ የበግ ጠቦትን ተምሳሌታዊ ትርጉም መጽሐፍ ቅዱስ በስፋት እየገለጸው ሲሄድ እናያለን። እንግዲህ ያ በግ በታረደና ደሙም በበሩ መቃል ላይ በተቀባ ጊዜ በዘጸአት ምዕራፍ 12 ቁጥር 13 ላይ እንዴት የሞት መልአክ በዛ ቤት የነበረውን የበኩር ልጅ ሳያጠፋ እንዲያልፍ እንዳደረገው መታለፍን እንዳመጣ እንመለከታለን። እንደዚሁም በዘጸአት ምዕራፍ 29 ከቁጥር 38 እስከ 41 ስናነብ እግዚአብሔር ሁል ጊዜ የሚፈልገው ቁርባን እንደሆነ በእግዚአብሔር ፊት በመቅደሱ የሚቀርብ መስዋዕት እንደሆነ እናያለን። በኢሳይያስ ምዕራፍ 53 ከቁጥር 6 እስከ 8 ስናነብ ደግሞ በእውነት እሱ ስለኛ እንደተጨቆነ፣ በሸላቶቹ ፊት ዝም እንደሚል በቅ ኃጢአታችንን ሁሉ በእርሱ ላይ ያኖረው፣ ለእኛ የሚገባንን ቅጣት እሱ ወሰደ፣ የእኛን ሞት እሱ ሞተ በማለት ያስተምረናል። በመጨረሻም በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ መጥምቁ ዮሐንስ ጌታችን ኢየሱስ ክርስቶስ ይህ እውነተኛው የእግዚአብሔር በግ አስቀድሞ የነበሩት በጎች በምሳሌነት በጥላነት ሲያመለክቱ የነበረው ወደ እርሱ ነውና እርሱ በተገለጠ ጊዜ እነሆ የእግዚአብሔር በግ ብሎ እንዳስተዋወቀን እናያለን። እንግዲህ በመጨረሻ በራእይ ዮሐንስ ደግሞ የበጉን ማንነት አለመገለጹ የሚያስገርም አይደለም። ጀስት በጉ ተብሎ ብቻ ነው የቀረበው። ለምን ይህ በግ ይታወቃላ። በጉ ኢየሱስ ነው፣ እርሱም ለኃጢአታችን መስዋዕት ሆኖልን በፊት ደግሞ ስለኛ የሚያማልድ እንደሆነ ዕብራውያን ምዕራፍ 7 ቁጥር 25ን ስናነብ እናገኘዋል ስለዚህ እንግዲህ ስለ በጉ የምናየው የመጀመሪያ ነገር ቢኖር ምንድን ነው አዎ አብርሃም ልጁን ሊሰዋ ሲል አታድርገው የሚለው ድምፅ መጣ ተመልከት ተባለ ሲመለከት በእርግጥም በልጁ ፋንታ መስዋዕት ይሆን ዘንድ የተዘጋጀን በግ ተመለከተ ያ የሚያሳየው የጌታችን የኢየሱስ ክርስቶስን መስዋዕትነት እንደሆነ እናያለን። እንግዲህ ይህ በግ ማንን የሚያመለክት ነበር? ክርስቶስን የሚያመለክት ነበር። ለዚህ ነው ጌታችን ኢየሱስ ክርስቶስ አብርሃምም ቀኔን አየ ደስም አለው አለ። አብርሃም የጌታችን ኢየሱስ ክርስቶስን ቀን ያየው እሱ መጥቶ ለሰብአዊ ዘር ሁሉ የሚከፍለውን መስዋዕትነት በመጠኑም ቢሆን በርቀት ሆኖ የተመለከተው በዚህ ታሪክ እንደሆነ ለማስተዋል አይከብደንም። አዎ የመድኀንን ምስጢር ለመረዳት መላእክት እንኳን አልተቻላቸውም ነበር። የሰማይ መሪ እግዚአብሔር ልጅ ጥፋተኛ ለሆነው የሰው ዘር ሊሞት የተገባው ሆነ። አብርሃም ልጁን መሥዋዕት እንዲያደርግ በታዘዘ ጊዜ የሰማያዊ ፍጥረታት ትኩረት በሙሉ ተስቦ ነበር። የዚህን ትእዛዝ አፈጻጸም እያንዳንዱን ሂደት ልባዊ በሆነ ተመስጦ ይመለከቱ ነበር። ይስሐቅ የመሥዋዕቱ በግን ወዴት ነው ብሎ ለጠየቀው ጥያቄ አብርሃም የመሥዋዕቱን በግ እግዚአብሔር ያዘጋጃል ብሎ ሲመልስ እና አባት ልጁን ሊያረድ ሲል እጁ ተመልሶ እግዚአብሔር ያዘጋጀው በግ በይሳቅ ቦታ ሲሰዋ፣ ያን ጊዜ የመዳን ምስጢር ላይ ብርሃን በርቶ እግዚአብሔር ለሰው ዘር መዳን ያዘጋጀውን አስደናቂ ነገር መላእክት እንኳን በግልጽ ተረድተው ነበር ይላል። ስለዚህ ይህ ነው እንግዲህ ትልቁ ነገር እግዚአብሔር ለሰው ልጅ ያዘጋጀውን ማዳን የተገለጠበት የበጉ ተምሳሌትነት ጌታችን ኢየሱስ ክርስቶስን የሚያሳይበት በእኛ ምትክ በኢሳቅ ምትክ እንደተሰዋ በእኛ ምትክ ጌታችን ኢየሱስ ክርስቶስ ስለኛ ሊከፍል ያለውን መስዋዕትነት የሚያሳይ ነበር እና ይህ እንግዲህ በዘፍጥረት ውስጥ የምናገኘው የመጀመሪያ ትንቢት ወይም ደግሞ ከትንቢቶች ከመጀመሪያዎቹ መካከል አንዱ ነው ልንል እንችላለን። አስቀድሞ ሊመጣ ያለው ነገር የተነገረበት ሁኔታ ነው። በተመሳሳዩ እንግዲህ ምንድን ነው ወደዚህ አይነት መስዋዕትነት ውስጥ መግባት ያስፈለገው? ለምንድን ነው በጉ መታረድ ያለበት? ለምንድን ነው ደም መፍሰስ ያለበት? ለምንድን ነው ይህ የማዳን እቅድ የተዘጋጀው ያለን እንደሆነ ምክንያቱም በእግዚአብሔር ፍጹም ፍጥረት ውስጥ አጥፊ የሆነ ኃጢአት፣ ክፋት ስለገባ ነበረ። የዛን አገባብ ደግሞ በምንመለከትበት ጊዜ በዘፍጥረት ምዕራፍ ሁለት እና ሶስት ላይ የሞትንና የባብን የሌላ እንስሳ ታሪክ እንመለከታለን። እግዚአብሔር አስቀድሞ ለሰው ሁሉን መልካምና በጎ አድርጎ ከፈጠረ በኋላ ምን ብሏቸው ነበር? በዘፍጥረት 217 መልካምና ክፉን በሚያስታውቀው ከዚህ ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ ብሏቸው ነበር። እንግዲህ ሞትን ለመጀመሪያ ጊዜ የጠቀሰው ራሱ እግዚአብሔር ነበር፣ በዘፍጥረት ምዕራፍ ሁለት ቁጥር 17። ነገር ግን የሞት መኖር በኃጢአት ምክንያት ብቻ ነው እውን የሆነው፣ ምክንያቱም በሮሜ ምዕራፍ 5 ቁጥር 12 ላይ በአንዱ ሰው መተላለፍ ምክንያት በአንዱ ሰው ኃጢአት ምክንያት ሞት ወደ ዓለም እንደገባ ይናገራልና። አብዛኛውን ጊዜ ሞት ከማርጀት ጋር ይወሳል። ነገር ግን በመጀመሪያ የተጻፈው ሞት የወጣት ሰው ነበረ፤ እርሱም አቤል ነው። እርሱ ምንም ጻድቅ ቢሆንም በኃጢአተኛው ሰው እጅ እንደሞተ በመጽሐፍ ቅዱሳችን ውስጥ የምናገኘው ነው። ከብዙ ዘመናት በኋላ ታሪክ ራሱን ሲደግም፣ ጻድቁ በኃጢአተኞች እጅ ሞተ፣ በማርቆስ ወንጌል ምዕራፍ 15 ቁጥር 14። ስለዚህ የአቤል መሞት የጌታችን ኢየሱስ ክርስቶስንም ሞት የሚያሳይ ነበር። እንደ አቤል ሳይሆን ኢየሱስ ግን ሞቱን ማስቀረት ቢችልም፣ እርሱ ግን ራሱን ለሞት አሳልፎ ሰጠ በፈቃዱ ኢየሱስ አቤል ሊያደርግ የማይችለውንም ነገር ደግሞ እንዳደረገ እናያለን። ይኸውም ጌታችን ሲሞት ሞትን ድል ለመንሳት ነበረ በሮሜ ምዕራፍ 6 ቁጥር 9 ላይ እንደምናነበው፣ እንደዚሁም በራእይ ምዕራፍ 1 ቁጥር 18 ላይ እንደምናየው መቃብርን የሚከፍትበት የሞትና የሲዮል መክፈቻ ጌታችን ኢየሱስ ክርስቶስ እንደተሰጠው፣ ይህንንም ደግሞ ሞቶ ሞትን ድል አድርጎ በመነሳት እንዳገኘው እንመለከታለን። እንግዲህ ሞት እንዴት ነው ወደ ዓለም የገባው? ካልን ታሪኩ ደግሞ በዘፍጥረት ምዕራፍ ሶስት ላይ እናገኘዋለን። ዘፍጥረት ምዕራፍ ሶስት ከቁጥር አንድ ጀምሮ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ እጅግ ብልህ ተብሎ ቢተረጎም ይሻላል፣ ከተንኮለኛው ይልቅ ምክንያቱም በዛን ጊዜ ተንኮል የሌለበት ጊዜ ነበር እና እንስሳው በእንስሳነቱ ግን ብልህ ነበር። በተለይ የመጀመሪያው የዕብራይስጡ ቃል አሮም የሚለው የሚያሳየው ብልህነትን ነው። እርግጥ ነው ለተንኮልም የዋለበት ቦታ አለ፣ ግን ደግሞ ብልህነትንም እንደሚያሳይ ማስተዋል ይኖርብናል። እናም ሴቲቱን በውኑ በእግዚአብሔር ከገነት ዛፍ ሁሉ እንዳት ብሎ አዟልን አላት ይላል። እንግዲህ በማን ነው በዚህ ባብ ተጠቅሞ እየተናገር የነበረው ካልን በባብ ተጠቅሞ ይናገር የነበረው በአመፅ የተሰጠውን ስፍራ ለቆ የሚያስተውን ይፈልግ የነበረው ያ የብርሃን ተሸካሚ በኋላ ግን የወደቀው መልአክ ሰይጣን እንደሆነ እናያለን። የእሱን ማንነት የራእይ መጽሐፍ ሲገልጥልን በራእይ ምዕራፍ 12 ከቁጥር 3 እስከ 4 እንዲህ ይላል። አንድ ዘንዶ ነበር ይላል አንድ ባብ። ይህ ዘንዶ ደግሞ የሚወክለው ሰይጣንን እንደሆነ ይነግረናል። በራእይ ምዕራፍ 12 ቁጥር 9 የቀደመው እባብ በማለትም ይጠራዋል። የዘንዶ ተምሳሌት ሲገለጽ አዲስ ተምሳሌትን ይጨምራል። ሰይጣን የቀደመው እባብ ነው ይላል እየጠቀሰ ያለው የትኛውን እባብ ነው ብለን ልንጠይቅ እንችል ይሆናል። በዚህ በራእይ መጽሐፍ ላይ የቀደመው እባብ ሲል የት ነው ቀድሞ የነበረው እባብ ካልን፣ ይህ በእርግጥም በመጽሐፍ ቅዱስ ውስጥ የተጠቀሰው የመጀመሪያ እባብ በዘፍጥረ ሶስት ላይ የሚገኘው እንደሆነ ልብ ይለዋል። በኤደን ገነት ሰይጣን እባቡ ዓለምን ሁሉ እንዳሳተ ይህም ማለት አዳምና ሔዋንን ሁሉ እንደሆነም እንመለከታለን። በራእይ ውስጥ ታዲያ በታሪክ ሁሉ ይህ የእርሱ ዓላማ እንደሆነና? በዘመን መጨረሻም ዋና ትኩረቱ እንደሚሆን እንመለከታለን። ራይ ምዕራፍ 13 ቁጥር 14። ይህ ዘንዶ ይህ እባብ የማሳት ስራ ነው የሚሰራው ሁልጊዜ፣ ከእግዚአብሔር መንገድና ፈቃድ ውጭ እንድንወጣ የማታለልን ስራ ነው የሚሰራው። ሲችል ሲያታል፣ ሳይችል ሲያስገድድ፣ የሚያደርገው ግን ተመሳሳይ ነገር ነው። እንግዲህ በእግዚአብሔር መገኘት ፊት እንኳን ሁሉንም ለማሳት እንደሚሞክር ነው የምንመለከተው። በራይ ምዕራፍ 2 ቁጥር 8 ስለዚህ በተከታታይ የምናየው የእሱ የማይለወጥ ባህሪ ማታለል፣ ማጥፋት ነው። ከማታለያዎቹ ራሳችንን እንዴት መጠበቅ እንችላለን ያለን እንደሆነ፣ የመጀመሪያውን መንገድ ቀድሞ እንዴት እንደሰራ በማጥናት ነው። ዋና ስልቱ በዘመናት መካከል አልተለወጠም። እንግዲህ የመጀመሪያ ስልቱ ምንድን ነበር ያለን እንደሆነ፣ ሰዎችን የማሳት እውነትን ከውሸት እየደባለቀ የማደናገር ስራ እንደሆነ ከዚህ ክፍል እንረዳለን። እንግዲህ ክርስቶስ የሰው ሁሉ አዳኝ ሆኖ በመጀመሪያ ምጽአቱ እንደሚመጣ እንደመጣ የተተነበዩ ትንቢቶች ሁሉ በወንጌል ተገልጠው እናያለን። ሰዎችን ከኃጢአት ለመመለስ ወይም ለሰዎች ይቅርታ ለማስገኘት ይደረግ የነበረው የቀደመው ሥርዓት ሁሉ ሊመጣ ያለውን አዳኝ ለመጠቆም የተደረገ ነው። እርሱ የሰው ልጅ ወጥቶ የሚከብርበት ዓለት ነበረ። እንግዲህ በዚህ ቦታ ላይ በግልጽ እንደምንረዳው ጌታችን ኢየሱስ ክርስቶስ አስቀድሞ ስለ እሱ የተነገረውን ትንቢት እንደፈጸመ እንመለከታለን። እንግዲህ እነዚህን ሁለት ሐሳቦች በመያዝ እንቋጫለን። አዎ በዘፍጥረት መጽሐፍ ውስጥ አስቀድሞ የተነገረ ትንቢት ነበር። ምንድን ነው የተነገረው ትንቢት ያለን እንደሆነ በእባቡ በኩል የኃጢአት በገባ ጊዜ በእርግጥም በእባቡና በሴቲቱ በዘሯና በዘሩ መካከል ጠላትነትን እግዚአብሔር እንደሚያደርግ የሴቲቱ ዘር እንደሚመጣና ደግሞ የሚስቱን ራስ እንደሚቀጠቀጥ ተነግሮ ነበር። ያስቀድሞ ተነግሯል። ይህ እባብ ነው እንግዲህ ይህን ሁሉ ያመጣ። ሞት በመተላለፍ በኩል ወደ ዓለም መጣ። በሌላ በኩል ደግሞ በዘፍጥረት ምዕራፍ 22 ላይ ስንመለከት እንዴት እግዚአብሔር ይህን ሞት ለማስወገድ ደግሞ ራሱን እንደሰጠ መሥዋዕት እንደሆነ እንመለከታለን። ስለዚህ ሞት በእባቡ በኩል በሰው መተላለፍ ወደ ዓለም ሲገባ እግዚአብሔር ደግሞ በበጉ በኩል ልጁን እንደሚታረድ በግ አድርጎ በመስጠት በሱ ሞት ሞትን አሸንፎ እንዴት ሕይወትን እንደሰጠን ከዚህ ክፍል እንማራለን። ይህ ትንቅንቅ ነው እንግዲህ በራእይ መጽሐፍም የሚቀጥለው በመጨረሻ እንዳየ ነው። በእርግጥም በእባቡ በቀደመው እባብና በታረደው በግ መካከል ጦርነት ይኖራል። ግን በጉ እንደሚያሸንፍ በጉ እንደሚገዛ ደግሞም በጉን የሚከተሉ ሁሉ ከእሱ ጋር ለዘላለም እንደሚነግሱ ቃሉ ይናገራል። እኛም ከእባቡ ማታለያ እየሸሽን በጌታችን ኃጢአታችንን ተሸክሞ በሞተልን በእግዚአብሔር በግ እነዚህና ማናቸው በጉን ይከተሉታል የተባለላቸውን እንድንመስልና እሱን ተከትለን በመጨረሻም ከሱ ጋር ለዘላለም በክብር እንድንኖር እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።